እውነተኛ ደስታ ከወሲብ ኀጢአት ነፃ አወጣው ኦገስጢኖስ። ኦገስጢኖስ በምዕራቡ ዓለም ላይ ያሳደረው ተጽዕኖ እጅግ ከፍተኛ ነው። ቤንጃሚን ዋርፊልድ እንደሚሞገተው ኦገስጢኖስ በጽሑፉ ውስጥ ወደ ቤተ ክርስቲያንም ሆነ ወደ ዓለም እንደ አብዮተኛ ኃይል ነበር የገባው። በቤተ ክርስቲያን ታሪክ ውስጥ አንድን ምዕራፍ ብቻ ሳይሆን የፈጠረው እስከ ዛሬ ድረስ በምዕራቡ ዓለም ያለውን የቤተ ክርስቲያንን የታሪክ ሂደቱን ቅርጽ አስይዞታል። የክርስትና ታሪክ የተሰኘው መጽሔት አሳታሚዎች እንዳሉት ከኢየሱስና ጳውሎስ በመቀጠል በክርስትና ታሪክ ውስጥ ታላቅ ተጽዕኖ ካላቸው ስመጥር ሰዎች መካከል ኦግስጢኖስ በዋነኝነት ይጠቀሳል። የርካሽ ፍቅሮች መፍያ አፍላል። ኦግስጢኖስ የተወለደው እንደ አውሮፓውያን አቆጣጠር ህዳር 13 354 ዓ ም ሲሆን አሁን ላይ አልጄሪያ በመባል በምትታወቀው ታጋስቴ በምትባል ስፍራ ነበር። ታጋስቴ ሂፖ በምትባለው ከተማ አቅራቢያ ያለች ከተማ ነች። መካከለኛ ገቢ የነበረውና በግብርና ስራ ይተዳደር የነበረው አባቱ ፓትሪሺያስ ልጃቸው አውግስጢኖስ በንግግር ጥበብ ሊያገኝ የሚችለውን የላቀ ትምህርት ሁሉ እንዲያገኝ ጠንክረው ይሰሩ ነበር። ዕድሜው ከ11 እስከ 15 ዓመት ሳለ ከሚኖርበት ስፍራ 32 ኪሎ ሜትር የሚያክል ርቃ በምትገኝ ማዳወራ በተባለች ከተማ ተማረ። በመቀጠልም አንድ ዓመት ቤት ውስጥ ከቆየ በኋላ ከ17 ዓመቱ አንስቶ 20 ዓመት እስኪሞላው በካርቴጅ ትምህርቱን ተከታተለ። አውግስጢኖስ ለሦስት ዓመት ትምህርት ወደ ካርቴጅ ከመሄዱ በፊት እናቱ ዝሙት እንዳይፈጽም፣ ከምንም በላይ ደግሞ የማንንም ሚስት እንዳያማልል አበክራ አስጠንቅቀው ነበር። ይሁን እንጂ አውግስጢኖስ ከጊዜ በኋላ ኑዛዜ በተሰኘ መጽሐፉ ላይ እንዳሰፈረው የርካሽ ፍቅሮች መፍለቅለቂያና መፍያ አፍላል ወደ ሆነችው ካርቴጅ መጣው። በውስጤ ውስጣዊ ምግብ የሆንከው የአንተ የአምላኬ የማይቋረጥ ራብ ነበር። በካርቴጅ አንድ ቁባት ይዞ ለ15 ዓመት አብራት የኖረ ሲሆን አዲዮዳቶስ የተባለ አንድ ወንድ ልጅ ከእርሷ ወልዷል። ኦገስጢኖስ ከ19 ዓመቱ አንስቶ እስከ 30 ዓመቱ ድረስ ለሚቀጥሉት 11 ዓመታት የንግግር ጥበብ መምህር በመሆን ያስተምር ነበር። ከአምብሮስ ጋር በሚላን 29 ዓመቱ ሲሆን ሊያስተምር ከካርቴጅ ተነስቶ ወደ ሮም ሄደ። ይሁን እንጂ በተማሪዎቹ ባህሪ ስለተሰላቸ ሚላን ውስጥ ወደሚገኝ ማስተማሪያ ጣቢያ እንደ አውሮጵያን አቆጣጠር በ384 ዓ ም ተዘዋወረ። በዚያ ሳለ ከታላቁ ጳጳስ አምብሮስ ጋር ተገናኘ። በወቅቱ የፕሌቶን ስነ ፍጥረት ሲጋዝ ስለነበር አውገስጢኖስ ቃልም ሥጋ ሆነ በሚለው የመጽሐፍ ቅዱስ ትምህርት እጅጉኑ ተደናገጠ። ይሁን እንጂ ከሳምንት እስከ ሳምንት አምብሮስ ሲሰብክ ይሰማ ነበር። እንዴት በጥበብ እንደሚናገር ልቦናዬን ከፍቼ ሳዳምጠው! ምን አይነት እውነትም እንደሚያወራ ተገነዘብኩ መጨረሻም አውግስጢኖስን ወደ ኋላ የያዘው የማሰብና የመረዳት ጉዳይ ሳይሆን የወሲብ ፍላጎት እንደሆነ ተረዳ ይሁን እንጂ በሴቶች ፍቅር እጅግ እንደተሳብኩ ነበርኩኝ ኑዛዜ ገጽ 172 ስለዚህ ውጊያው የሚዳኘው በሕይወት ውስጥ እያየለ ባለው የፍሳሐ ዐይነት ሆነ በአንተ ደስ እንዲሰኝ ጥንካሬ እንዲኖረኝ የሚያስችሉኝን መንገዶች ለማግኘት መፈለግን ጀመርኩኝ ነገር ግን በእግዚአብሔር እና በሰዎች መካከል ያለውን መካከለኛ አገናኝ ኢየሱስ ክርስቶስን እስኪይዝ ድረስ እነዚህን መንገዶች ማግኘት አልቻልኩም ነበር። ጽኑ ፍልሚያ። በመቀጠል በቤተ ክርስቲያን ታሪክ ወሳኝ ከሚባሉ ቀኖች ውስጥ አንዱ ተከሰተ። ይህ ታሪክ ኑዛዜ የሚለው መጽሐፉ የልብ ትርታ ነው። በታሪክ ውስጥም ከምንመለከታቸው ታላቅ የጸጋ ሥራዎች ውስጥ አንዱ ነው። እንዴት ያለ ፍልሚያ ነበር! ይህ ቀን ብዙ ጊዜ ከሚተረክበት መንገድ የበለጠ የተወሳሰበ ቢሆንም የፊልሙ ማዕከላዊ ሐሳብ ጋር ለመድረስ ግን የመጨረሻው ቀውስ ላይ እናተኩር። ወቅቱ ነሐሴ መጨረሻ እንደ አውሮፓውያን አቆጣጠር 386 ዓ ም ነበር። የአውግስጢኖስ ዕድሜ ወደ 32 እየተጠጋ ነበር። ከቅርብ ጓደኛው አሊፒያስ ጋር ስለ ግብፃዊ መነኩሴ አንቶኒ ታላቅ መሥዋዕትነትና ቅድስና እያወሩ ነበር። ሌሎች ሰዎች በክርስቶስ ነፃና ቅዱስ ሆነው ሲኖሩ እርሱ ግን በሴሰኝነት ተጠምዶ እየኖረ መሆኑ ወቀሰው። አርፈንበት ከነበረው ቤት አጠገብ ትንሽ መናፈሻ ነበረች። ወደዚያ ስፍራ በውስጤ ጩኸት ተገፋፍቼ ፈጠንኩ። ከራሴ ጋር ከገባሁት የተፋፋመ ፍልሚያ አልባቱ ምን ሊሆን እንደሚችል፣ ጌታ ሆይ፣ እኔ ሳልሆን አንተን የምታውቀው እዚያም ሆኜ ማንም ሊያስተጓጉለኝ አይችልም። ጤንነቴ እንዲመለስልኝ እንደ እብደት እያደረገኝ ሕይወትን የሚሰጥን ሞትን እየሞትኩኝ ነበር መንፈሴ ሰላም ነስቶኝ ነበር። የአንተን ፈቃድ ባለመቀበሌና ወደ አንተ ቃል ኪዳን ባለመግባቴ በራሴ የራሴውን ዕዴት አቅሌን እነስቶኛል። እንደዚሁ ሁሉ ፀጉሬን ነጨው፣ ግንባሬን ኮመተርኩ፣ ጣቶቼን ቆላለፍኩ፣ ጉልበቴን ጸፋሁ። ነገር ግን ካጣው ይልቅ የሚያገኘው የላቀ እንደሆነ የበለጠ ማየት ጀመረ። በጸጋውም ተአምር በክርስቶስ መገኘት ዘንድ ታቅቦ የመኖርን ውበት መረዳት ጀመረ። ዋነኛው የጊዜ ማሳለፊያ አሳላፊ የከንቱዎችም ከንቱ የሆንኩት ሰው የጥንት እመቤቶቼ አሁንም ይሳቡኝ፣ ስጋዊ ልብሴን እየጎተቱና በለሆሳስ እያንሸካሸኩ ከእኛ ልትለይ ነው ከተለየህን ቅጥበት ጀምሮ እስከ ዘላለሙ መቼም አንገናኝም ማለት ነው። ፊቴን ወዳቀናውበት ወደዚያ ለመጓዝ ብንቀጠቀጥም፣ ራስን የመግዛት የንጽህና ክብር እየታየችኝ ታበረታኝ ነበር። ዘናም ባልል ምን አሆን ብዬ ሳልጨነቅ በታማኝነት ያለ ምንም ጥርጣሬ እንድቀርባት ሳብችኝ! እጅግ ብዙ ብዙ በሆኑ መልካም አብነቶች የተሞሉ የተቀደሱ እጆቿን ዘረጋችልኝ። አንሳና አንብብ። ስለዚህ ፍልሚያው ስጋውን ይነጩት ከነበሩትና የንጽህና ክብር ከጣፋጭ ፍቅሯ ጋር ሆነ። ከሆነ የበለዛ ፍሬ ስር ተደፍቼ እምበይን አነባው። እነዚህን የሐዘን ቃላት ወደ ላይ ከፍ ከፍ አደረግሁ። እስከ መቼ እስከ መቼ ነገ እና ነገ ለምን አሁን አይሆንም? የአሁኗ ሰዓት ለምን የርኩሰቴ ፍጻሜ አትሆንም? በለክሶም መሃል አውግስጢኖስ አንድ ሕፃን ልጅ አንሳና አንብብ፣ አንሳና አንብብ እያለ ሲዘምር ሰማ። ወዲያው ራሴን መግዛት አቃተኝ። ልጆች በየትኛው ጨዋታ እንደዚህ ዓይነት ቃላት ሊናገሩ እንደሚችሉ በማሰብ ተወጠርኩ። ወይም ከዚህ በፊት ይህንን የሚመስል ሰምቼ እንደሆነ ለማስታወስም አልቻልኩም። ስለዚህ የእምባዬን ጎርፍ ፈትቼ ተነሳው። ሌላም ምንም ሳይሆን ለእኔ ከሰማይ መጽሐፉን እንድከፍት የመጣ ድምፅ ነው ብዬ በመውሰድ የማገኘውንም የመጀመሪያ ምዕራፍ ማንበብ አለብኝ በማለት ተነሳው። ስለዚህ አውግስጢኖስ የጳውሎስ መልእክት መጽሐፉን አነሳና ከፈተው። ዐይኖቹ በሮሜ ምዕራፍ 13 ከቁጥር 13 እስከ 14 ላይ አረፉ። በጭፈራና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናትም አይሁን ይልቁንም ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱንም ይፈጽም ዘንድ ለሥጋ በሐሳባችሁ አትመቻቹለት። ከዚያ በላይ አላነበብኩም ማንበብም አላስፈለገኝም በማለት ይጽፋል። እነዚያ አረፍተ ነገሮች እንዳለቁ በቅጽበት እንደ ብርሃን ጮራ በልቤ ውስጥ የእፎይታ እርጋታ ሰፈነ። ያ ሁሉ የጥርጣሪ ጭጋግ በኖ ጠፋ። የሂፖ ጳጳስ ቀጣዩ የትንሳኤ በዓል ላይ እንደ አውሮፓያን አቆጣጠር በ387 ዓ ሚላን ከተማ ውስጥ አምብሮስ አጠመቀው። በዚያው መኸር ወቅት እናቱ ሞተች። የእምባል ልጇ በክርስቶስ አስተማማኝ ጥበቃ ውስጥ ስለነበረ ደስተኛ ሆና ነበር የሞተችው። እንደ አውሮፓያን አቆጣጠር በ388 ዓ ም ወደ አፍሪካ ተመለሰ። 34 ዓመቱን ሊሞላው አካባቢ። ዓላማውም የእግዚአብሔር አገልጋዮች ብሎ ለሚጠራቸው ለእርሱና ጓደኞቹ ገዳም መሰል ነገር ሊመሠርት በማሰብ ነበር። የማግባት ዓላማውን በመተው በብህትውና በድህነት ለመኖር ራሱን ሰጠ። ይህም በማኅበረሰቡ ውስጥ ከሌሎች ጋር የሚያጋራውን የሕይወት ዘይቤ መተው ነው። በገዳማዊ ጉዞ የፍልስፍና ማሰላሰል ሕይወት እንደሚኖረው ተስፋ አድርጎ ነበር። ነገር ግን እግዚአብሔር ሌላ ዕቅድ ነበረው። በ389 ዓ ም የአውገስጢኖስ ልጅ አዲዮዳቱስ ሞተ። ወደሚኖርበት ታጋስቴ ከተማ ተመልሶ ጸጥ ያለ ሕይወት የመምራት ሕልሙ በዘላለም ጥላ ስር ተነነ። አውገስጢኖስም ከገዳማዊ ማህበሩ ተለቅ ወደምትለው ሂፖ ወደ ተባለች ከተማ ማዘዋወር የተሻለ ሳይሆን አይቀርም ብሎ አሰበ። የሂፖ ከተማ በጊዜው ጳጳስ ስለነበራት ጳጳስ ሁን ብለው አይጫኑኝም ብሎ በማሰብ ነበር የመረጣት። ይሁን እንጂ ስሌቱ ልክ አልነበረም። ቤተ ክርስቲያኒቱ ወደ እርሱ መታ፣ ቄስ እንዲሆን በኋላም የሂፖ ጳጳስ እንዲሆን አስገደደችው። እስኪሞት ድረስ የቆየው በዚያው ነበር። ብዙዎች በቤተ ክርስቲያን ታሪክ ውስጥ የጸና ምልክታቸውን እንዳኖሩ በ36 ዓመቱ ከመሰላሰል ሕይወት ወደ ድርጊት ሕይወት ተገፋፋ። ኦገስቲኖስ በቤተ ክርስቲያን መሠረት ላይ ገዳምን አቋቋመ። አርባ ለሚሆኑ ዓመታት በአህጉሩ ዙሪያ የተሾሙና ለቤተ ክርስቲያን ተሐድሶን ያመጡ በመጽሐፍ ቅዱስ የታጠቁ ወይም የተሞሉ ቄሶችንና ጳጳሳትን አፈራ። ይህንን እየደረገ በትክክለኛ የክርስትና አስተምህሮ ላይ የተነሳውን ጥቃት በመከላከል በክርስትና ታሪክ ውስጥ ተጽዕኖ ፈጣሪ ከሆኑ መጻሕፍት ውስጥ የተወሰኑትን ጽፏል። ከእነዚህም ውስጥ ኑዛዜን ጨምሮ የክርስትና አስተምህሮ፣ ሥላሴ እንዲሁም የእግዚአብሔር ከተማ የሚሉት ይጠቀሳሉ። ዳክየው ዝም አላለም። ከመሞቱ አራት ዓመት በፊት እንደ አውሮፓውያን አቆጣጠር በ426 ዓ ም አውገስጢኖስ የማስተዳደር ሥልጣኑን ሲያስረክብ ተተኪው በብቃት ማነስ ስሜት ተሞልቶ ነበር። የዚህ ታላቅ መንፈሳዊ ሰው ድምፅ በጊዜ ውስጥ ይጠፋል ብሎ በመስጋት ዳክየው ጸጥ ብሏል አለ። ይሁን እንጂ ዳክየው ጸጥ አላለም። በ426 ዓ ም ጸጥ አላለም። አሁን በዘመናችን ጸጥ አላለም። እንዲሁም በመካከል በነበሩት ክፍለ ዘመናት ሁሉ ጸጥ አላለም። የኦውገስጢኖስ ድምፅ ለ1600 ዓመታት ራብተኛ ኀጢአተኞች ነፃ የሚያወጣውን የኢየሱስ ክርስቶስን ለዋላዊ ደስታ እንዲመገቡ መጋበዝ ቀጥሏል። ከከንቶቹ ደስታዎች ውጭ መሆኔ እንዴት ለእኔ ፈጥኖ ጣፋጭ ሆነልኝ! ያን በአንድ ወቅት እንዳላጠው የፈረሁት መገላገሌ ዛሬ ደስታዬ ሆኗል። አንተ እውነተኛና እጅግ የጣፈጥክ ከእኔ አውጥተ ጠለህልኛልና አንተ እነርሱን አውጥተ ጥለሃል። በእሾዎቹ ምትክ አንተ በራስ ገብተሃል። ምንም ሥጋና ደንባት ትሆን ከደስታዎቹ ሁሉ በላይ የጣፍጥክ፣ ከብርሃን ሁሉ በላይ ብርሃን ይሆንክ ነገር ግን ከተሰወሩት ሁሉ በላይ ተሸሸግ ከክብሮች ሁሉ በላይ የከበርክ በሆንከው በአንተ እንጂ የከበሩት በራሳቸው ትምክህት አይደለም። ብርሃኔ፣ ሀብቴ፣ ጤናዬ፣ ጌታዬም አምላኬ ይልሃለሁ። ኑዛዜ ገጽ 199 እስከ 200።